እነሱ ኢርሻድ አድርገውኝ ነውና ወደዛ ወደዛ ነው የመጣሁት፣ ለዛ ነው የመጣሁትኛ አለች። ከዛ በኋላ እስልምናን ተቀብላ ሸሁ በአዲስ ኒካህ በእስልምና አገባታል። ከዛ በኋላ አሁን በቃ ደስታ አይደለ ባለፈ እንደው በምጥፎ ሁኔታ ላይ መጠየቅሽ የሚዟቸው ነው። እና እንደው ይሄንን ቢያወጉን በምን ሳቢያ ነው እንደዛ የተፈጠረው ይህንን ነገር ቢነግሩን ብለው ቢጠይቋቸው ደረሳ ሸሁቹን ምን አሉ፣ አላህ ተባረከ ወተዓላ ይህንን ቅጣት የቀጣኝ አሉ። አንድን ካፊር ንቄ ነው አሉ። ካፊር ሙስሊም አይደለም። አንድን ካፊርን ንቄ ነው። በቃ እንደዚህ ያለው አይደል ራህባን የሆኑ ሰዎች፣ ራሂብ የሆኑ ሰዎች እና እሱ በቃ በውዴታ በደስታ መቶ ሊያቅፈ የመጣ ኢለይከ ዓን ያልኩት አሉ ወዲያ በል አልኩት፣ አለ አንተ ከሲርተ ዱኒያ ወላከራ እዚህም እዚያም የሌለህ ነህ እና እንትን አልኩበት፣ ተኮፈስኩበት። አላህ ተባረከው ተዓላ በዚህ ሳቢያ ነው ከባድ ቅጣት ይቀጣኛሉ። አስለን ሲጀምር ያለ ሙቀረብ ሰው ሲሆን አላህ ተባረከው ተዓላ ዝም አይለውም። ወዲያው ሲያጠፋ ወዲያው ነው የሚቀጣው።

ምንም ሸር ባይኖርበት ይሄ ሰውዬ ሸረኛ ነው ለመባል ሙስሊም ወንድሙን ዝቅ ማረግ ይበቃዋል፣ ያሉት እና ይህንን ለማለት ነው። ማለት ተዓሱብ እና ተሰሉብ ባይጋጭብን ለማለት ያህል ነው። አፉ በልኝ አስረዘምኩባችሁ። ጀዛከላሁ ተዓላ ኸይር አጅረና። አላህም ስብሐናሁ ተዓላ ወለቀድ ወለቀድ ከረምና በኒ አደም ብሎን የሰው ልጅም በሙሉ ማክበራችን ግዴታችን ነው። እምነታቸውን የሚጠይቃቸው አላህ ስብሓነሁ ወተዓላ ነው፣ እሱን የፈጠራቸው የሚሰሩትን ስራ አይወድም እንጂ አላህ ስብሓነሁ ወተዓላ ባሮቹን አይጠላም። ወንድማማች ደግሞ የማይግባባበን ነገር ይኖራል። ጥላቻን ፐርሰናሊ ጥላቻን አቁመን የማያግባባው ነገር ላይ ቁጭ ብሎ መወያየት ይቻላል። በአደም ማለት ነው። ከዛ በተረፈ ግን መነቋቆር፣ መሰዳደቡ፣ ማውረዱ ሙስሊም ብቻ አይደለም ነን ሙስሊምም ያለበት ቦታ ላይ ያለነው ያለ ነውና ለነን ሙስሊም ልትጠቀመው የማይገባን ቃላት ለላ ኢላሃ ኢለላህ ወንድም በመጠቀም ቀላል አይደለም። አማም አላህ የተቸገርነው አሁን ሂሳብ የሚባለውን ነገር መርሳታችን ነው። እኔ ልባል ችግር የለም። እኔ ግን ልል አይገባም ማንንም፣ ወንድሞቼ፣ እህቶቼ እነሱ ይበሉኝ ችግር የለም። እኔ ግን እነሱን ልል አይገባም። በማለትና በማሳነስ አሁን ምንድነው ፐርሰናል ይሄ እንትንን ነው ማውረድን ነው ሰው የሚፈልገው። አንዳንዱን ስታየው ማለት ነው የሆነ የምታደርገውን ስነ ምግባር የሚቃወም ከሆነ ዳትስ ፋይን፣ በዛ ነገር ላይ ላትግባባ ትችላለህ። ግን አንተ እዛ ቦታ ላይ አውርዶና ቆሻሻ ንግግር መናገር አላሁ ረቡልዛ አይወደውም እና ከሚጠላው ነገር ደግሞ ሁላችንን የሚያርቀን፣ የሚወደውን ነገር ያስወድደን። ምክንያቱም ኃይልም ቁዋም የለንም። ሶላት አዛን ሲባል ሀየ አለ ሶላ ሲባል ለምንድን ነው ለሐውለ ወላ ቁወተ ኢላ ቢላህ የምንለው? ሀየ አለ ሶላ ሲባል እኮ ተነስተን ያን ሶላት ለመቆም ሀይልም ቁዋ የለም በአላህ ቢሆን እንጂ እኮ ነው አደለም። ሀየ አለ ልፈላህ ለመዳን ስንጠራ ላ ሐውለ ወላ ቁወተ ኢላ ቢላህ ለምድ ተነስተን እኮ ወደ መዳን መሄድ እንችላለናል። ያንንም ለመተግበር ኃይልም ቁዋም የለም ከአላህ ስብሓንሁ ወተዓላ ቢሆን እንጂ። ይህንን ደግሞ ተሰርቶ ተረስቷል። አሁን ሁሉን ነገር እኔ ማረግ እችላለሁ፣ እኔ መናገር እችላለሁ፣ እኔ መስራት እችላለሁ። ይሄ ሰው የሽርክ ሰው ነው። ይሄ ሰው ሐስቡን አላህ። እንግዲህ ሽርክ ቀልብ ላይ ያለ ነገር ነው፣ አይደለም አንድ ሰው አንድን ነገር ሲናገር ስህተት ካየ ያንን ታርመዋለ። ከዛ በተረፈ ግን እኔ ማንም ሰው ላይ ታፔላ ለመለፍጠፍ አልችልም። ሱረቱል ፈትህ የወረደው መጨረሻ ላይ ኡስታዝ አሉ። እንግዲህ እዚህ ጋር ተቀምጠዋል እሳቸው። መጨረሻው አያ ላይ ስትሄድ አላህ ሱብሐነሁ ወተዓላ እናንተም እነሱን እንዳትነሱ እነሱ ላይ፣ እነሱንም እናንተ ላይ እንዳይነሱ ያስኳችሁ እኔ ነኝ አለ። ምክንያቱም ሲናገር እዛ ቁረይሾች መሀል ያመኑ ነበሩ ቀልባቸው ላይ ኢማን ያለ። እንግዲህ ጦርነቱን ለምን ታታቁ እነሱን ታጠፋቸዋላችሁ ነው ያለው። አላህ ሱብሓነሁ ወተዓላ ሱረቱል ፈትህ ላይ እንኳን አይደለም። ላ ኢላሀ ኢላላህ መሐመድ ረሱላህ ብሎ በቀን አምስት አውቃት ሶላት እየሰገደ ያለን ወንድምን የሚገርም ሁኔታ ማጥላላት አላህ አይወደውም። እንግዲህ አላህ ይጠብቀን ከሚጠላው ነገር፣ የሚወደው ላይ ያበርታ። ይሄው ነው ያለው ነገር። ያ ጀማዓተል ኸይር አፉ በሉኝ እሺ። በኸይር አላህ አገናኘን። በርቱ ሁላችሁም ስለተዋወኳችሁ ደስ ብሎኛል። እኔ ያው በቤቴ ገባለው ተናግሬ እወጣለሁ፣ ታውቃላችሁ፣ ብዙም ዞር ዞር ማለልም እና አልሐምዱሊላህ ስላወኳችሁ፣ ኤኒታይም እናንተም ዌልካም። እኔ ቤት ሁሉም ሰው ነው መጥቶ መልእክት የሚያስተላልፈው። እኔ ከምጠላው ነገር ምንድነው፣ ንቁርያ ብቻ ነው የማልወደው፣ ሙዓዝ። ማንም ይሁን ማንም ማስተላለፍ የሚፈልገውን ትምህርት ማስተላለፍ ይችላል። ግን አንዱን ዝቅ አድርጎ ሲናገር አልወድም። ያን ብቻ ነው እንጂ ሌላ ሁሉም እየገባ መልእክትም ያስተላልፋል፣ ዳዕዋም ያደርጋል። ይሄ ብቻ ነው። እናንተም ሜላ ኢላሀ ኢላላህ ወንድሞቼ ናችሁ። አብሽሩ አይ ብትቆርጡ ደግሞ አፉ በሉም እያሉ ለጀማሽ እሷ ብትመራን አንድ ቀን ዛሬውኑ ያው እንግዲህ ሲቲና አስያም እንግዲህ አወሉ ሸሂደትን እንግዲህ ፊል እስላም የመጀመሪያዋ እንግዲህ ሸሂድ በእስላም መሰዋርለች። እንግዲህ አሁን በዚህ ጉዳይም ከሴቶች ደግሞ አወሉ ሙሻሄዳ ራሷ ደግሞ የሆነችውን ሰው ሆነን እንድናገኛት በእሷ በኩል ደግሞ ብዙ ብዙ ደግሞ እንጠብቃለን። ብዙ ያው እኛ ደረሶች ነን፣ ያው ሀድራ ላይ ነው። ብዙም ከኪታቡም ብዙም እንትን አላለም፣ በሙዐሳቡ ነው። አሁን እኔም እዚህ ቲክቶኩ ላይ እንትን ያልኩት። እንጂ ፌስቡክ ላይ አንዳንዴ ትንሽ አንዳንድ የምጽፏቸው ነገሮች አሉ። እሱንም የገባሁት ደግሞ በሀገር ጉዳይ እዚህ ሀገር ትንሽ ረብሻ በነበረ ጊዜ ዱዓ አድርጉ እንኳን የሚል ሰው ሲጠፋ እዛኔ ነው ፌስቡክም የጀመርኩት። እስከዛ ድረስ እኔ ፌስቡክም ሁሉ አልነበረኝም፣ እና አሁንም ይኸው ቲክቶክ የጀመርኩት ደግሞ በዚህ በወንድም ሰው ነው። ወንድም ላይ የሚወርደው ዱላ የተወሰነው እንኳን ብንቀንስለት በሚል ነው ወደዚህ የመጣሁት። እኔ ወዲጄ እንደዚህ የሚዲያም ሰው አልነበርኩም፣ እና ኢንሻአላህ ሲትና አስያ ካንቺ ትልቅ እንጠብቃለን። ያው አላህ ብርታቱን ይስጥሽ። ያው እንሰማለን ስላንቺ ማታ ከባለቤቴ ጋር እያወራውኝ ነበር። በነገራችን ላይ አጠገቤ ነው ያለችው ስላንቺ እያወራን ነበር። እኔ ሙተወሲጥ ሰው ናት። በአሁኑ ሰዓት ተፈልጎ ከማይገኝ ሰው አይነት የኔ አይነት እሳቢ ያላት ሰው ናት። ብዙ ጊዜ እንደዚህ አይነት ሰው በሁለት በኩል የሚደበደበው እንደዛ ነው እየተደበደብኩ ያለሁት ወላሂ። ካወሰዱት ኡስታዝ፣ ያው ለኡስታዞች አንዳንድ ነገሮች ስሰራ ይመጡና አንቺ ለውሃ ብይ ከነዚህ ከዋሃብዮች ራቂ ተብለሻይ ኮሜንት ላይ ድብድብ ያረጉኛል ማለት ነው የሆነ ነገር ለሆነ ነገር ሳረቅ አንቺ አህባሽ ያ እኔ ሙስሊም ነኝ ላኢላሀ ያለ በሙሉ ዓለም ላይ ያለ ወንድሞች እህቶች ናቸው ይሄን ሁሌም ማረገው ማስቀምጠው መፈክሬ ነው አላህ ፊት ስቆምም በሁለቱም በኩል የምደበድቡኝ ምስክር ሁሉልኝ ነው ለማረገው ነገር አልহামዱሊላህ አልፈራም አላፍርም እማ ለምንድን ነው? የሰማይ የምድር ባለቤት ነው ንጉሱ ማንም ንጉስ ለማንም አይደለም ሰውን አከብራለሁ አቅሜ የቻለውን ያል ወላሂ ብዙ ነገር የሚሉኝን ሰዎች ራሱ መልስ አልሰጥም። ለምንድነው እኔ እዚህ ጋር ስለ እኔ ማንነት ልናገር አልመጣሁኝም ኡስታዝ እና ቅድ አሁን ያሉት ምንድነው በሁለቱም በኩል ነው የምመታው አልহামዱሊላህ ለሁል الحمد والشكر እንኳንም አንድ ጎራ አልሰጡኝ ማለት ነው እና ያም خیر ነው ብዬ ነው ማስበው ወላሁ አለም ከይሪ ካልሆነም ወደ ከይሩ እዩ ሙዓዝ እናንተም ኤኒታይም እኔ ቤቴ ለሁሉም ነው ክፍት፣ ለሌላው ክፍት እንደሆነው ለናንተ ክፍት የማይሆንበት ምንም ምክንያት የለም። ግን ምንድነው እኔ ቤቴ ውስጥ ሁሌ የምለው አንድ ሰው መልእክትን ሲያስተላልፎች ሲናገር አንድን የሚያወርድ ንግግር፣ ሌላውን ወንድሙን የሚያወርድ ንግግር አትናገሩ ብቻ ነው። ይሄ ብቻ ነው እኔ የምፈልገው ማለት ነው እንጂ ላኢላሃ ኢለላህ ያለ ወንድሞቼንማ ኡስታዝ፣ እንግዲህ በጣም በጣም ይሄ ስሜታችን ነው። ዱላውንም እኛም ስለምናውቀው ነው ይሄ ስሜቱን ስለምጋራ ነው ይሄን ያልኩት ለዚህ ነው። እና መበርታት ነው። እንደዚህ አይነት ነገር ወደኋላ የሚያስደርግ ነገር አይደለም። የላኢላሃ ኢለላህ ወንድም እህት፣ ሁሉም የላኢላሃ ኢለላህ ወንድም ነው። አላህ ፊትም ሲቆም እኔ የአንተን ባሪዎችን እንደዚህ ያደረኩ የአንተን ባሪዎችን እንደዚህ ያደረኩ በመባል በማለት የምንሸለመው ሽልማት የለም። ነገር ግን የአንተን ባሪዎችን ሸሽተው የነበሩትን ከላ ኢላህ ኢላላህ መስመር ወጥተው የነበሩትን ወደ አንተ አምጥቻ ያለው በሚል ግን ተሸላሚ እንሆናለን አላህ ፊት ኢንሻአላሁ ተዓላ። ማንንም በመግፋት ማንንም በማራቅ የሚገኝ ጥቅም የለም። በማቅረብ ግን ብዙ አጅር አለው ብዙ አጅር ብዙ ደረጃ አለው። ነገር ግን እንደዚህ አይነት ሰዎች ዛሬ ላይ ብዙ አድናቂ ላይኖራቸው ይችላል፣ ተከታይ ላይኖር ይችላል፣ ዱላው ሊኖር ይችላል

ሻብዱራ እኔ አንድ የምረዳው ነገር ግን ማለት ነው ምሳሌ አሁን እዚህ ሙአዝና ወይ ከኔ ጋር ሊጣላ ይችላል፣ በሆነ ባንድ በሐሳብ ወይ ደግሞ አስያና ሙአዝ በሆነ ሐሳብ ላይ ግባቡ ይችላሉ። ግን በጣም በጣም አሳልፎ መስጠት አሳልፍ ይንሷን መስጠት ወይ እሱን አሳልፎ መስጠት ኔትወርክ ነው። ሟዜው ዋዜው እያለን እንደው ቀጠሮ ብትይዙልን ወላሂ አለም ትጥቃ አሳምረን እንቅልፍ አገባደንም እንድንመጣ አዎ። ስለዚህ ይህን ነገር ሁሉም ሰው ሊያስብበት ይገባል። አነጋውን መጣ መጣላ ማለት ይታረቃል እንጂ አሳልፎ መሰጣጠት በጣም የማይሆን ነገር ነው። ስለዚህ ሁሉም ጥንቃቄ ያድርግ ነው። مرحبا مرحبا ተቀብለናል። መርሃባ ማሜ ያ ንሳ ትጃጊ። አሁን አስያም ሌሎችም ፕሮጀክቶች ብዙ የምትንቀሳቀሳቸው እንትኖች ስላሉ እንሻላ ፍሪ ታይም ሲኖር በውስጥ መስመር ቀጠሮ ይዘን ምንም ችግር የለውም። እና ታርጌት ያው ታውቀዋለህ ሙአዝ ታርጌት ይዘን ይሄ የየቅን ላይ እንትን እያልን ስለሆነ እንሻ አላሁ ተዓላ እንግዲህ አላህ ያለቀን ስብሃነው ተዓላ በውስጥ ከፈቲጋ ቢሆን ወይ ፅፍላት እና እንትን እንላለን። እሺ፣ አብሽሩ፣ እሺ ባረከ ላሁ ፊኩም ጀዛኩሙላሁ ተዓላ ሻያለነህታችን እኔም ለአላህ ብየወዳቸውን ሆ ይሁላችሁንም ከስርም ኮሜንትም ላይ ያላችሁ አላህ ይጠብቃችሁ አብሽሩሽ ት አንድ ብቻል ምለው አሁን ከስር ጽሁፍ ሲጻፍ ለምሳሌ አንተ ሌባ ብሎ ሲፅፍ አንድ ሰው መላኢካዎች ይጽፉታል ሙአዝ እዚህ ይጠላችሁ በሙሉ ወነክቱቡ ማ ቀደሙ አታረሁም ን ያለው የቅያማ ቀን ምንም የሚቀር ነገር የለም። እና በዲናችን የሰረቀ ሰው እጁን ይቆረጥ ነው የተባለው። እና ቃሉ ቀላል ሊመስል ይችላል ሲጻፍ። ማለት እዚህ ጋር ተሰብስባችሁ ሁላችሁም ክብር አላችሁ ሰው ስለሆናችሁ፣ የመጀመሪያው ከንደገና ደግሞ ላኢላሃ ኢላላህ ብላችኋል፣ ክብር አላችሁ እና ያን ቃል ስታዩ እንትን እንዳትሉ ለማለት ነው። ወንድማለም ይመዘገባል አሉ ማ የልፊዱ ሚን ቀውሊን ኢላ ለደይሂ ረቂቡን አቲድ ያለ እና ደግሞ በሙስሊምም ስም ሆኖ አንዳንዶችም የሚጽፉ ስላሉ እንትናችሁን ሰፋ አርጉት እሺ። እየተሰራ ራሱ እኮ አደባባይ ላይ እየወጣ የሰራኸውን ራሱ እያሳየህ የሚናገሩ ሰዎች አሉ እና ኸይር ነው እንግዲህ የሚሰራ ሰው ይባላል። አላህ ስብሓነሁ ወተዓላ ብቻ ከይሩን ይምራን እያለን ዱዓ ማድረግ ነው። ከይርም ለመስራት ቁዋ የለም እሱ ረቡል ዒዛ ካረዳንና ከሸሩም ለመራቅ ቁዋ የለምና፣ ቁዋውን ይስጠን በራሕመቱ። ሃይ ባረከላሁ ፊኩም፣ ዓፉ በሉን ካረዘምኩባች በዛች እያሉ ነው